ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ሰላማዊ ነጋሴ መረጃዎችን እየነገርኳችሁ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። ቀዳሚ ወዳደረግ ነው የሀገር ውስጥ መረጃ ስናልፍ በኢትዮጵያ ውስጥ የሚገኙ የጥርስ ህክምና ባለሙያዎች ቁጥር ከሁለት ሺህ እንደማይበልጥ ተነገረም። እንደ ሀገር የተሰራ ጥናት ባይኖርም እንደ አውሮፓውያን አቆጣጠር በ2020 የዓለም ጤና ድርጅት ያወጣው መረጃ አንድ የጥርስ ህክምና ባለሙያ 10,000 ለሚጠጉ የህብረተሰብ ክፍሎች አገልግሎት እንደሚሰጥም ያሳያል። ይህም አፍሪካ ውስጥ ካሉት ትንሽ በሚባለው ደረጃ ያለ መሆኑ የተገለጸ ሲሆን በኢትዮጵያ ያለው የጥርስ ህክምና ባለሙያ ለማህበረሰቡ ያለው ጥምርታ ዝቅተኛ መሆኑን የኢትዮጵያ የጥርስ ህክምና ማህበር ፕሬዚዳንት ዶክተር ሜሮን ያዕቆብ ከብስራት ሬዲዮ ጋር በነበራቸው ቆይታም ገልጸዋልም። የኢትዮጵያ የጥርስ ህክምና ማህበር በውስጡ አሉ የሚባሉ የጥርስ ህክምና ባለሙያዎችን ያካተተ ሲሆን ወደ 600 የሚጠጉ አባላት በማህበር ውስጥ ይገኛሉም ተብሏል። በኢትዮጵያ ውስጥ የሚገኙ የጥርስ ህክምና ባለሙያዎች ከ2ሺ እንደማይበልጡ ዶክተር ሜሮን ገልጿል። የጤና ሚኒስቴር የቁጥጥር ስራ ጠንከር ብሎ መምጣቱን የገለጹት ፕሬዝዳንቷ በቅርብ ጊዜ የወጣውን የቁጥጥር አዋጅ በመተላለፍ ተቋማትና ባለሙያዎች ያልተገቡ ጥፋቶችን በመስራት እንዳይዘጉና አነስተኛ ቁጥር ያላቸውን ባለሙያዎች እንዳናጣ ከጤና ሚኒስቴር ጋር በመሆን የማስተማርና የመከላከል ስራ እየሰራ እንገኛለን ብለዋል ስትል መባወርቅነህ ዘግባለችም። በኢትዮጵያ አንድ ሶስተኛ የሚሆኑ የካንሰር ታማሚዎች በሰለጠኑ የአእምሮ ሐኪሞች እርዳታ እንደሚያስፈልጋቸው ተነገረም። በዓለም ላይ የካንሰር ህመም እየጨመረ የመጣ ሲሆን ከ30 በመቶ በላይ የሚሆኑ የካንሰር ታካሚዎች ተጓዳኝ የሆነ የአእምሮ ህመም እንዳለባቸውም ተገልጿል። በዓለም ላይ ካለው በበለጠ መልኩ በኢትዮጵያ ያሉበትን ሁኔታ የማያውቁ ነገር ግን በተጓዳኝ የአእምሮ ህመም እየተጎዱ ያሉ ታማሚዎች ቁጥር ቀላል አለመሆኑን በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት የስነ አእምሮ ባለሙያ ዶክተር ናርዶስ ሰይፉ ለብስራት ሬዲዮም ተናግረዋል። በኢትዮጵያ ቅድመ ምርመራ የማድረግ ልማድና ባህል አለመኖሩ ህመሙ የከፋ ስለሚሆን የሚያስከትለው የስነ አእምሮ ችግር ከፍ ያለ ባለመሆኑም ተገልጿል። በርካታ የካንሰር ህመም ያለባቸው ታካሚዎች ቀስ በቀስ ህይወቴ ከሚያልፍ ከምሰቃይ ብሞት ይሻላል፣ መገለል እየደረሰብኝ ነው፣ ስራዬን በአግባቡ መስራት አልቻልኩም በሚል ድባቴና ጭንቀት ውስጥ እንደሚገቡና ይህም ህመሙን እንደሚያባብሰው ባለሙያው ገልጿል። የካንሰር ህመም ቀላል የማይባል ገንዘብ የሚወጣበት ህመም ሲሆን በኢትዮጵያ ያለው ኢኮኖሚያዊ ጫና ከባድ እንደሆነም ተገልጿል። በኢትዮጵያ የጡት ካንሰር ካለባቸው ታካሚዎች 98 በመቶ የሚሆኑት የሚታከሙት ከኪሳቸው በሚያወጡት ገንዘብ መሆኑንና የጤና ኢንሹራንስ የሌላቸው እንደሆነም ተገልጿል። ከነዚህ ታካሚዎች መካከል አስር በመቶ የሚሆኑት ንብረታቸው ሸጠው የሚታከሙም ናቸው። በዚህም ታካሚዎች ህክምናውን ካገኙ በኋላ ሊኖራቸው የሚችል ሊኖራቸው የሚችል በኢኮኖሚ ያልተረጋጋ ህይወት በራሱ የሚፈጥረው ጫና ከፍተኛ ነው። በሌላ በኩል ታካሚዎች ወደ ጤና ተቋም እንዳይሄዱ የሚያበረታቱ እምነቶች ህመሙ በቶሎ መፍትሄ እንዳያገኝ ከሚያደርጉ ምክንያቶች መካከል አንዱ ነው። አንድ ሶስተኛ የሆኑ የካንሰር ታማሚዎች በሰለጠኑ የአእምሮ ሐኪሞች እርዳታ እንደሚያስፈልጋቸው ዶክተር ናርዶስ ሰይፉ ጨምረው ለብ ብስራት ሬዲዮ ተናግሯል። ስትል ኤደን ሽመልስ ዘግባለችም። የተከብራችሁ ተመልካቾቻችን አሁን ደግሞ ከውጭ ያገኝናቸው መረጃዎች እነግራችኋለን። በቅድሚያም ስፔን በስፔንና ፖርቱጋል ውስጥ ላጋጠመው ከፍተኛ የኃይል መቋረጥ መንስኤው የከባቢ አየር መዛባት ሊሆን እንደሚችል ተነገረም። በትላንትናው ዕለትም በስፔን የኤሌክትሪክ ኃይል መቋረጡን ተከትሎ ሞሮኮ ውስጥ ኢንተርኔት ተቋርጧል። የፖርቹጋል ኤሌክትሪክ ኦፕሬተር ሬዲስ ኢነርጄቲካስ ናሲዮናይስ እንደገለጸው በስፔን ፖርቹጋልና ፈረንሳይ አብዛኛዎቹ ክፍሎች በትላንትናው ዕለት በተከሰተ የከባቢ አየር መዛባት ምክንያት የኤሌክትሪክ ኃይል መቋረጥ አጋጥሟል። የመብራት መቆራረጥ በመላው ስፔንና ፖርቹጋል ቀውስ አስከትሏል። እስከ 50 ሚሊዮን የሚደርሱ ዜጎች ኤሌክትሪክ አጥቷል። በትራንስፖርት ግንኙነቶችና አስፈላጊ የቴሌኮሙኒኬሽን አውታሮች ላይ ከፍተኛ መስተጓጎል አስከትል ተከትሏል። በመላው ስፔንና ፖርቹጋል እስከ 50 ሚሊዮን የሚደርሱ ዜጎችን ጨለማ ውስጥ የከተተው ዋነኛ ምክንያት የከባቢ አየር መዛባት መሆኑን እየተነገረ ነው። የኃይል መቆራረጡ በህዝብ ማመላለሻ፣ በአውሮፕላን ማረፊያ ስፍራዎችና በአስፈላጊ የግንኙነት ስርዓቶች ላይ ትልቅ ችግር አስከትሏል። ባለሥልጣናቱ ሙሉ አገልግሎቶችን ወደነበሩበት ለመመለስ እስከ አንድ ሳምንት ድረስ ሊወስድ እንደሚችልም አስጠንቅቋል። የማድሪድ ባራጃስ አውሮፕላን ማረፊያ ከፍተኛ የበረራ መዘጌቶች አጋጥመውታል። እኩለቀን አካባቢ ኃይሉ በድንገት ከተቋረጠ በኋላ በከተማው ውስጥ ያሉ የትራፊክ መብራቶች ስራቸውም አቁመዋል። በፖርቹጋል ዋና ከተማ ሊዝበን በተከሰተው የኃይል መቆራረጥ ከተማዋ ኔትወርክ ለመዝጋትም ተገዳለች። የብሮድባንድ 5g እና መደበኛ የስልክ አገልግሎቶች በሁለቱም ሀገራትም ተቋርጧል። የስፔን ኤሌክትሪክ ኦፕሬተር የሆነው ሬድ ኤሌክትሪካ ዴስፓኛ እንደገለጸው መቆራረጡ መላውን የአይቤሪያ ባህረ ገብ መሬትም ጎድቷል። የተቋረጠው ኃይል ሙሉ በሙሉ ለመመለስ እስከ አስር ሰዓታት ሊወስድ እንደሚችልም አስጠንቅቋል። የካናዳው ጠቅላይ ሚኒስትር ካርኒ በታሪካዊ ምርጫ ማሸነፋቸውን ተከትሎ ትራምፕ በፍጹም አይሰብረንም ሲሉ ተናገሩ። ካርኒ በሰኞ የፌዴራል ምርጫ ማሸነፋቸው በይፋም ታውጇል። ጠቅላይ ሚኒስትሩ በንግግራቸው ዩናይትድ ስቴትስ የካናዳ መሬትና ሀብት እንደምትፈልግ ለካናዳውያንን አስጠንቅቀው የትራምፕን የንግድ ጦርነትና ካናዳን ከዋሽንግተን የመቀላቀል ዛቻን ለመታገል ቃል ገብቷል። በዓለም ዙሪያ ያሉ መሪዎች የእንኳን ደስ አላችሁ መልእክት እየጎረፈላቸው ሲሆን የአውሮፓ አጋሮቻቸው ደግሞ ለዲሞክራሲያዊ እሴቶች ያላቸውን ቁርጠኝነትና ዓለም አቀፍ ስርዓትን በማጉላት ላይ ይገኛሉ። የካናዳ የወግ አጥባቂው ፓርቲ መሪ ፒየር ፖይላቬር ሚስተር ፖይሌቨር ሽንፈታቸውን አምኗል። ትራምፕን ለመቃወም ከካርኒና ከሌሎች ፓርቲዎች ጋር በጋራ ለመስራትም ቃል ገብቷል። ለኤንዲፒ መጥፎ ምሽት ነበር ሲሉ የሌላኛው የተፎካካሪ ፓርቲ መሪ ጃግሚት ሲንግ ተናግሯል። በምክር ቤት የነበራቸውን መቀመጫ ያጡ ሲሆን በፓርላማ ውስጥ ይፋዊ የፓርቲ ደረጃን ለማስጠበቅ የሚያስፈልገውን ባለ 12 መቀመጫ ደረጃ የሚያገኙ አይመስልም። አሸናፊው ጠቅላይ ሚኒስትር ማርክ ካርኒ እንደ አውሮፓውያን አቆጣጠር በ1965 በካናዳ ሰሜን ምዕራብ ግዛት በፎርት ስሚዝ ተወልደዋል። በሃርቫርድና ኦክስፎርድ ዩኒቨርሲቲ የተማሩ እውቅ ኢኮኖሚስት ሲሆኑ ከ20 ስምንት እስከ 2013 የካናዳ ብሔራዊ ባንክ ገዥም ነበሩ። እንደ አውሮፓውያን አቆጣጠር በ2013 የእንግሊዝ ባንክን ከተመሰረተበት ከ1694 ጀምሮ ጊዜ የመጀመሪያው እንግሊዛዊ ያልሆነ ሰው ሆኖ ባንኩን በመምራት በ2020 ዓመት አገልግሏል። ለቀድሞው የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ የኢኮኖሚ አማካሪ ሆኖ ማገልገል የቻሉ ሲሆን በተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉተሬዝ የአየር ንብረት እርምጃ እና ፋይናንስ ልዩ መልእክተኛ ሆኖ መሾማቸውም ይታወሳል። የሊበራል ፓርቲ መሪ ለመሆን ፉክክር ካሸነፈ ከቀናት በኋላ በኋላ የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ተክቷል። ከድላቸው በኋላ ባደረጉት ንግግር ካናዳውያን በትውልድ ፍጥነት ከዚህ ቀደም የማይቻል ተብሎ የሚታሰበውን ነገር ማድረግ አለባቸውም ብሏል። በታሪካችን አንድ ሆነን ጠንክረን የማይቻል የሚመስሉ ነገሮችን አንድ ሆነን ሰርተናል። አንዳንድ ጊዜ ጠላት አንዳንድ ጊዜ ጠላት የሆነ ጎረቤት ቢኖርም አንድ ሀገርን በአስቸጋሪ ሁኔታዎች ውስጥ ገንብተናል። አክለውም በጋራ ለሴቶቻችን ብቁ የሆነች ካናዳ እንገነባለን ጠንካራና ነጻ ካናዳ ለዘላለም እንገነባለን ሲሉም ተደምጧል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድረኩኝ። መልካም ጊዜ።